አባ ሀጅ ዙዋር ተውሂድ ሁሉም መቀደሙን ምን አሉ? እንደዚህ ነው ያሉታም አላህ አሶመድ አሶመድ ምንጊዜም ኖሪ ዳኢም አላበድ በቂም። መማር የሚጠቅመው ሐዲስ መማር የሚጠቅመው ኢልመተውሂድን ፊት ለምዶ ነው። መንዙማ ማለት የሚጠቅመው ኢልመተውሂድን ፊት ለምዶ ነው።